መርድ ፍቅራ ዮሐንስ የፕራግማ ካፒታልስ መስራችና ዋና ስራ አስፈጻሚ፣ ስለ ጊዜዎት እጅግ አድርጌ አመሰግናለሁ። እኔ አመሰግናለሁ። በአንድ ሀገር ውስጥ ሜጋ ወይንም ግዙፍ ፕሮጀክቶች መገንባታቸው ወይም መገንባት በራስ አቅም መገንባት መጀመራቸው የሚኖራቸው አንድምታ ምንድን ነው? የአንድ ሀገር ኢኮኖሚ ባደገ ቁጥር ብዙ ጊዜ የማይመከረው ነገር የሌለ መብራት ከሌለ ልታድጋ አትችልም አይደለ እንደገና ደግሞ ከውጭ ንግድ ጋር በሚኖር መስተጋብር ውስጥ ደግሞ በአንድ ብዙ ጊዜ ያንን የምታስፈልገውን ፍላጎትን ከውጭ አገር ሁ እዛ ላይ ሪላይ አድርገው ወይም እዛ ላይ በጣም ተማምነ የምታስገባ ከሆነ ደግሞ ለሀገራዊ ኢኮኖሚ ስጋት እየሆነ ይመጣል። የሕልውናም ጉዳይ ብየሆነ ይመጣል አለ። ለዚህ ነው እንደዚህ ዓይነት ጉዳዮች ጉዳዮችና የብሔራዊ ጥቅሞችን ለማስጠበቅ የብሔራዊ ጥቅሞችን ብሔራዊ ክብርም ለማስጠበቅም እነዚህ አይነት ሜጋ ፕሮጀክቶች የምንጀምረው ነው። በቅርቡ ይፋ የተደረጉና ወደ ግንባታ የገቡ እንደ ማዳበሪያ ፋብሪካ፣ የኒውክሌር ምርት፣ የጋዝ ምርት ያሉ ግዙፍ ፕሮጀክቶች ለሀገር ኢኮኖሚ መነቃቃት የሚኖራቸው ሚና እንዴት ይገለጻል? አንደኛ ከሚቀጥለው ሶስት ዓመት በኋላ ኢትዮጵያ ለውጭ ምንዛሪ ማዳበሪያ ለመግዛት ለውጭ ምንዛሪ የምታወጣውን ወጪ እዚሁ ሀገር ውስጥ ይቀራል። አንድ ትልቁን የውጭ ምንዛሬ ፍጆታን አገር ውስጥ መተካት ከቻልክ ውጭ ምንዛሬ ላይ የሚኖረን ጫና ገንዘብ ላይ ወይም ብር ላይ የሚኖረውን የውጭ ምንዛሬ ጫና ትቀንሳለህ። ያ ሲቀንስ ሁለት ቢሊዮን ዶላር የሚያክል የውጭ ምንዛሬ ለተለያየ ክፍል ኢኮኖሚው እንዲሰራች ታደርጋለህ። እንደገናም ደግሞ በራሳችን ማጣሪያ እዚሁ አጣርተ ነው እዚሁ ስናደርገው አንደኛ ዋጋው ይቀንሳል። ኦኬ፣ አንደኛ ዋጋው ይቀንሳል። ሁለተኛ ቴክኖሎጂ ሽግግር ይኖራል። ነዳጅ ማጣሪያ ላይ ደግሞ ነዳጅ ብቻ ማጣሪያው ብቻ አይደለም የሚኖረው ፔትሮኬሚካል የምንላቸው ኢንዱስትሪዎች ወይም የተለያዩ አይነት ለኢንዱስትሪ የሚውሉ የኬሚካል ግብአቶችን እንድናሟላ፣ ለምሳሌ ለፕላስቲክ የሚሆኑ ግብአቶችን እንዲኖር ነው የሚያደርገው። ያ ደግሞ እዛ አካባቢ ላይ ከነዳጅ ማጣሪያው አካባቢው ላይ ሌሎች የኢኮኖሚ ዘርፎች እንዲፈጠር ነው የሚያደርገው። ባለፉት ዘመናት እንደዚህ አይነት ፕሮጀክቶች ባለመገንባታቸው በሀገር ውስጥ ወይም የሀገር ኢኮኖሚ ያጣው ነገር ምን ምን ነው ሊባል ይችላል። እንደ ሀገር ሜጋ ፕሮጀክቶችን እንደውም በጣም ያስፈልገናል። ግን አፈጻጸም ላይ የእኛ የአቅም የኢንስቲትዩሽናል አቅም ወይም የተቋማት ብቃት አቅም የፕሮጀክት አፈጻጸም አፈጻጸም እንደገናም ደግሞ አሁን ያለው አሁን መንግስት ጋር ያለው ግን ድሮ ያልነበረው ብዙ ጊዜ የማናየው የመንግስት ኮሚትመንት ቆራጥነት፣ ይህንም ፕሮጀክት ጀምራለሁ ጨርሳለሁ ብሎ አለመኖር አገሪቷን ኢኮኖሚያዊ ዋጋ አስከፍሏል። መርድ ፍቅረ ዮሐንስ፣ ስለ ጊዜዎት እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ።